በቅርብ ዓመታት ውስጥ ዲጂታል ማንነት ተስፋ ሰጪ ከሆነው ፈጠራ ወደ ዲጂታል ትራንስፎርሜሽን መሠረታዊ ምሰሶ ተሻሽሏል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ከአሁን በኋላ አማራጭ ሳይሆን ሰዎችን ከአገልግሎቶች ከማህበረሰቦች፣ ከተቋማትና ከመንግስታት ጋር የሚያገናኝ አስፈላጊ መሠረተ ልማት መሆኑን በማህበራዊ ትስስር ገጻቸው ባጋሩት መረጃ አንስተዋል። ከአምስት ዓመታት በፊት በዲጂታል ኢትዮጵያ 2025 ራዕይ በመመራት እጅግ አስፈላጊ ውሳኔ መወሰኑን በአይዲ ፎር አፍሪካ 2025 ዓመታዊ ጉባኤ ላይ ተናግረዋል። ይህም ዘመናዊ አካታች መሠረት ያለውና ሊሰፋ የሚችል ዲጂታል የማ ነት ስርዓት መገንባት ነው ብለዋል። ይህ ስርዓት ፋይዳ እንደሚባል አንስተው ፋይዳ ካርድ ብቻ ሳይሆን የግለሰቦችን ግላዊ መረጃዎች ምስጢራዊነት በመጠበቅና አስፈላጊ የሆነውን ብቻ በማጋራት ማንነትን የሚያረጋግጥ ልዩ መለያ ቁጥር ነው ብለዋል በመልእክታቸው። የአይዲ ፎር አፍሪካ 2025 ዓመታዊ ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤውን የብሔራዊ መታወቂያ ፕሮግራም ከአይዲ ፎር አፍሪካ ጋር በመተባበር ያዘጋጁት ሲሆን ከ100 ሀገራት የተውጣጡ ከ200 በላይ ልዑካን ይሳተፋሉ። ኢትዮጵያ ባለፉት 9 ወራት ይህን ጨምሮ 85 የሚደርሱ ዓለም አቀፍ ጉባኤዎችን አስተናግዳለች። ችግር ፈቺ የሆኑ አዳዲስ የምርምርና ቴክኖሎጂ ስራዎችን በመስራት የሀገርን ችግር መፍታት እንደሚገባ የአዲስ አበባ ዩኒቨርሲቲ ገለጸ። በዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዚዳንት ፕሮፌሰር ወራሽ ጌታነ ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ የምርምርና የቴክኖሎጂ ስራዎች በማህበረሰቡ ተደራሽ እንዲሆኑ የተለያዩ ስራዎች እየተሰሩ እንዳለ አንስተዋል።